ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦች እንኳን ወደዚህ ቻናል በደና በሰላም መጣችሁ። በአርቺ የምትሉ ቶች ከልቤ ነው መመሰገንም። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ውድ ቤተሰቦቻችን፣ እንግዲህ ውስ ዛሬ ይዤ የመጣሁት እቺ ጀግና ብርቱ የሆናቸዋ ጽጌ ጽጌ በጣም ጎበዝ ጀግና ቡርቱ ልጅ ናት ማለት የፈለግኩት ያው እኛ እሷን የምናውቀው እንግዲህ ያው ቲክቶክ እና ዩቱብ ላይ ነው ማለት ነው። እና እንግዲህ አሁን እንግዲህ ፊልም ሳሬ ሆናለች ማለት ነው። በጣም ጎበዝ ልጅ ናት፣ የምር በጣም በጣም ጠንካራና ጉብዝ ልጅ ናት። እናምን አዲስ ነገር አለ ብላችሁ ብጠይቁኝ፣ በድል ነው የተመለሰችው። በጣም ደስ ይላል። ዋንጫ ይዛ ነው የተመለሰችው ሀገሯን ወክላ ማለት ነው። በጣም ደስ የሚል ነገር ነው። በጣም ጀግና ናት ማለት ነው። ለምን ብትላችሁ፣ ለምንድን ነው እንደ እንደዚህ ያልሽ ብላችሁ ብጠይቁኝ፣ በጣም ጎበዝ ልጅ ናት የምር በቃ። እንደዚህ ሴት ልጅ ጠንካራ ሲሆን በጣም ደስ ይላል። ጎበዝ ስትሆን ብቅ ራሷ፣ መተማመኗ፣ ጠንካርነቷ፣ ጀግና ልጅ ናት የምር አያችሁ እናንተ ራሳችሁ ማለት ነው። ራሳችሁ ስትወስኑ መጀመሪያ እግዚአብሔርን ማስቀደም አለባችሁ። ካስቀደማችሁ በኋላ ስትጠነከሩ ጊዜ በቃ እግዚአብሔርም ይረዳችኋል፣ ምረንም ብላችሁ ይረዳችኋል። እቺ እህታችን እንግዲህ ከዚህ በፊት እሷ እኛ የምናውቀው እንግዲህ እንግዲህ ቲክቶክ ላይ ነው እና ቀጥሎ ደግሞ ዩቱብ ላይ በጣም ከዳኔ ጋር እየሰራሩ ማለት ነው። በጣም ጎበዝ ጠንካራ፣ ዩቱብ ላይ ራሱ በጣም ጎበዝ ናት። እና አሁን ደግሞ ጎበዝ እየሆነች ጎበዝ እየሆነች በእንደዚሁ የፊልም ኢንዱስትሪ ላይ ተቀላቅለች ማለት ነው። ጎበዝ ናት የምር ማለት በጣም ደንቃት አለው ከምለው በላይ ጎበዝና ጠንካራለች ናት። እና ብዛ ላይ ደግሞ የእናንተ ጎን ላይ ሰው አይዞሽ፣ በርቺ እኛ አለን፣ ብቃ የሆነ አለ አይደለ። ከእግዚአብሔር በታች ሰው ለእናንተ ብርታት ይሰጥ፣ የሆነ አለ አይደለ። ሞራል ይሰጥ፣ ብቃ የሆነ ብቃ ትበረታለሽ፣ ብርታት ይሰጣል። የሰው ራሱ አይዞሽ፣ ጎበዝ ነች። በጣም በቃ የሆነ የሰው መውደድ ሲኖር ጎበዝ ትሆኑት አላችሁ ማለት ነው እና እንደዚህ እንግዲህ ሀገሪዋን ወክላ ሄዳ አይታችኋል ብዬ ያስባለው ቴሌቪዥን ላይ የእንትን ቴሌቪዥን ላይ ማይቻታለ በጣም ጎበዝ ልጅ ናት። እነ ደስ ስላለኝ ነው ይሄ ቪዲዮ የሰራሁት። በጣም ጎበዝና ጠንካራ ልጅ ናት። ጎበዝ ሆኑ እናንተም ለማለት ነው ማለት የአንድ ነገር ስትሰሩ ጊዜ እችላለው በቃ እችላለሁ እችላለሁ፣ ብላችሁ ብትጀመሩ እየተመረጠ ነው ብዬ ስበሉ። ለምን ከጀመረን በኋላ ይሄ ነገር አልችልም፣ እኔ በቃ ይሁን አለ አይደለ፣ ስልችት አለ ይሁን መሀል ላይ እንትን አለ አለ አይደለ፣ በቃ ይሄን ቅርብኝ እንደዚ ምናምን የምል ያ ማለት በቃኔ አልችልም እኮ በቃ የሆነ በቃ አለል እንደዚህ ስል፣ አይ አንቺ አትቺ ፍርሃት ፍርሃት ስሰማችሁ፣ ወደ ኋላ ወደፊት መሄድታችሁ ወደ ኋላ ትቀራላችሁ ማለት ነው። ያ ማለት ማለት የፈለጉት ፍርሃት ለምሳሌ አሁን ብዙ ጊዜ ዩቱብ ላይ ስንሰራ ጊዜ እንፈራለን። አንድ ነገር የሆነ ፍርሃት ፍርሃት የሆነ ፍርሃት ይሰማል። ከዚህ በፊት ቪዲዮ አንድ ብዬ ቪዲዮ ስጀምር ትዝ ይለኛል፣ ወይ ሰው ከሰደበኝ ወይም እዚህ ሲሆን ምናምን የሚል ፍርሃት አለ። እዛ ውስጥ ደግሞ ቅድምን ብያለው፣ ሰው ያስፈልጋቸዋል። ሰው ብርታት ይሰጣል። ሰው ማለት ነው እና እናንተ ጠናከር እያላችሁ ስትሄዱ ሰውም ለእናንተ ጥንካሬ ይሰጣል። እናንተም እየጠናከራችሁ ትሄዳላችሁ። ከዛን ትዘልቃላችሁ፣ ከእግዚአብሔር ጋር ማለት ነው። አሁን ስለ ጽጌ ነገር ላይ ነው ይሄ ነገር እያመጣሁት፣ ጽጌ ቲክቶክ እና ዩቱብ ላይ ነው እንግዲህ። ከዛን ቃስ እያለች እንግዲህ ሽሮ ሜዳ ላይ አይታችኋል ብዬ አስባለሁ። ቆንጆ ነው፣ ውብ የሆነው ሀበሻ ቤት ነው የከፈተችው። በጣም ጎበዝ። ከዛን አሁን በዚህ ኢንዱስትሪ ላይ ነው የተቀላቀለችዋል ምኞትም አለኝ አለች። እንግዲህ እሷ ሳወራ ነው የሰማሁት። ከዚህ በፊትም ምኞት አለኝ ለዩቱበር ነኝ ቲክቶክ ነኝ፣ ግን ይህም አይበቃም አይበቃም ብላ ብዬ ነው ወደዚህ እንግዲህ ምኞት አለኝ ጉጉት አለኝ እንግዲህ ወደዚህ መጥቻለሁ አለች። እና በጣም ጎበዝ ናት። የምር ባርቺ ጠንካራ ነሽ፣ ጎበዝ ነሽ። ባርቼን እናለን። በጣም ብዙ እንደዚህ አይነት ሰዎች ወደፊት ብዙ ህልሞች፣ ብዙ ነገሮች ይጠብቃል። በጣም ጎበዝ ናት፣ ጠንካራ ልጅ ናት እና ወደ ቤተሰቦቻችን ግዲህ ደስ ይላል። ሰው ልጅ ሰርቶ ራሱን መለወጥ፣ ሰርቶ ሰው መሆን፣ ሰርቶ በቃ የሆነ ደረጃ ላይ ስደርስ የሆነ ቦታ ላይ በቃ ሰርቶ ሲደርስ ለውጥ በጣም ደስ ይላል። የምሬ ነው የምላችሁ ይመስላል በቃ የሆነ ከሰራችሁ በኋላ የሆነ ቦታ በቃ የሆነ ቦታ ላይ ስትቀሩ በጣም ያስጠላል። እና ማለቴ አባባሌ ይገባችኋል ብዬ ያስባለሁ። እና በጣም ደስ ብሎኛል ጽጌ እንደዚህ ሄዳ በቃ እራሷን ሀገሯን ወክላ እንደዚህ ሄዳ ሰርታ በጣም እንትን አድጋ ስኖ በጣም ደስ ብሎናል፣ ደስ ብሎኛል። እንደዚያ ነው ቪዲዮ የሰራሁት። ወደ ቤተሰቦቻችን እንግዲህ ስትመለስ ደግሞ በደስታ ነው፣ እህቷ፣ ጓደኞቿ በደስታ ነው እንግዲህ የቀበሉት። በጣም ደስ ይላል። ደስ የሚል ነገር ነው። እንግዲህ ቤተሰቦቻችን እንግዲህ እኔ ዛሬ ይዤ የመጣሁት ይሄ ይመስላል። በቀጣይ ቪዲዮ ልንገናኛለን። በጣም ደስ የሚል ነገር ነው። የአንድ ሰው ደስታ የሁላችንም ደስታ ነው። ደስ ስላለኝ ነው ይህ ቪዲዮ እ የመጣሁት ላይክ እና ሳባት ርሱት አመሰግናለው ፈጣሪ ሀገራችን ይጠብቀን ጤናን ሰላም እያብዛላችሁ በቀጣይ እንገናኛለን መልካም ጊዜ መልካም ቆይታ ይሁንላችሁ ፈጣሪ ሀገራችን ጠብቀን ስደት ላይ ያላችሁ ክፉ አይንካችሁ ሰላም ለሁላችን ሰላም ለሀገራችን ይሁን ሀገራችን ይጠብቅን እግዚአብሔር። ሰላም ጤና ይብዛላችሁ። ላይክ ሰብ አትርሱት። ላይክ እና ሰብ አትርሱት። አመሰግናለሁ። እንግዲህ ቤተሰብ በቀጣይ ልንገናኛለን። አንካራ ብርቱ ልጅናት። እንግዲህ ላችኋለሁ። ቤተሰብ ቸር ጊዜ ላይክና ሰብ አትርሱት።